የሰው ልጆች ሊኖሩት ህግጋቶቹ ሊተገብሩት በርሱ መነሻና መድረሻነት ህይወታቸውን ሊቃኙበት ወደ እነሱ የተወረደ የአላህ መልእክት ነው። የአላህ ደብዳቤ ነው። ነቢ መሐመድ ስ ሰለም ቁርአንን ኑረውት አስተምረውት አልፈዋል። እናታችን አይሻ አላህ ስራዋን ይውደድላትና እናታችን አይሻ ስትጠየቅ ስለ ነቢዩ መሐመድ ስ ሰለም እስኪ የነቢዩን ስነምግባር ንገሪን፣ አኽላቃቸውን ሲባል ካነ ኹሉቁሁል ቁርአን፣ የእርሳቸው ስነምግባር ቁርአን ነበር። ምን ማለት ነው ቁርአን ነበር? የቁርአንን ትእዛዛትን በስርዓት ይተገብራሉ። ቁርአንን ይኖሩት ነበር። ትእዛዛቱን በመፈፀም ክልክላቶቹን በመታቀብ ቁርአንን የሚኖሩ ነበሩ። በፍትህ ይፈርዳሉ። ቁርአን በፍትህ ስለመያዝ የሰውን አይነኩም ቁርአን እሱም ስለሚከለክል፣ አላሁ ሸታሞችን አይወዱም። ስለዚህ እሳቸው አይዋሹም። ቁርአን የሕይወታቸው ሙሉ የተቃኘበት መመሪያ ነበር። ወከዛሊከ አስሓቡ በቁርአን የኮተኮቷቸው የእርሳቸው ተማሪዎች፣ ሰሃቦቹ፣ ባልደረቦቻቸው ቁርአን መመሪያቸው ነበር። ካነ አስሓቡ ረሱል ይላሉ የነቢዩ ጓደኞች እኮ ቁርአኑን የምሽ ምድር ላይ የሚራመድ ቁርአን ይመስሉ ነበር። ለዛም ነው በእስልምና ታሪክ ብዙም ሰይፍ ተይዞ ሳይዘመትባቸው የሰለሙት አብዛኞቹ ሰዎች ቁርአንን ይኖሩ በነበሩ ሙስሊም ነጋዴዎች አይሰርቁ፣ አያጭበረብሩም፣ አይዋሹ። ይሄን ይኖሩት በነበሩት ሰዎች ይሄን ስነ ምግባር ሲያዩ፣ ታማኝነታቸውን ሲያዩ ሰዎች ይሰልሙ ነበር። ዑስማን እብኖ አርቶግሮል ታዋቂው የሱሌይማን ብንሻህ አርቶግሮል ልጅ የሆነው ዑስማን ወይም ኦቶማን ኢምፓየር የምንለው የዑስማንያውን ስርወ መንግስት ያቋቋመው ዑስማን በቁርአን በጣም ይፈርድ ነበር፣ ዳኛ ያለ። አንዴ አንድ ቱርካዊ ሙስሊምና ሌላ ክርስቲያን ለፍርድ እሱ ፊት ቀረቡ። ባለሓቁ ክርስቲያኑ ነበርና ንጉሱ ደግሞ ዳኛም ንጉስም የነበረው ያኔ ኡስማን ነው። ያኔ ፍርዱ ላይ ለክርስቲያኑ እርሳቸው ፈረዱ። ሲፈርዱ ተገረመ። ንጉስ ኖት እርሶ በጣም የተከበሩ ናቸው፣ በዚህ ላይ ዳኛ ኖት፣ ለአገሮ ልጅ፣ ለወንዞ ልጅ፣ ለሙስሊሙ ይፈርዳሉ፣ እንዴት ለእኔ የፈረዱ? አላቸው። ምክንያቱም ባለሐቁ አንተነ። አላህ ደግሞ አይደለም በሰው ላይ በነፍሶቻችን ላይ እንኳን ቁርአን ውስጥ ሐቅን እንድንመሰክር በራሳችን ላይ እውነትን እንድንዳኝ አላህ አዘዞናል ስለዚህ ባለመብታ አንተነ ለአንተ ይገባሃል አሉት። ግለሰቡ እስልምና እንቅርሳቸው እጅ ተቀበል። ቁርአን ይኖሩት ነበር ቀደምቶች። ቁርአንን ይራመዱት ነበር። ቁርአን አኽላቃቸው ነበር ማለት ቁርአን የህይወታቸው መመሪያ ክልክላቶችን ይታቀባሉ፣ ያዘዛቸውን ይሰራሉ። ይህም ማድረግ ስንጀመር በቁርአን ህይወታችን የተዋበ ይሆናል። ቁርአን የህይወታችን መመሪያ ነው። የህይወት አጋራችን አድርገነው ልንቀጥለው የሚገባ ነው። ቁርአን በዘመናዊ አገላለጽ የህይወት ማኗዋል አለው። ሁሉም እቃ ማኗዋል አለው። ሞባይል እንኳን ስንገዛ እንዴት እንደምንጠቀመው እንዴት እንደምንከፍተው፣ ቻርጅ ሳናደርግ ሳይሞላ መክፈት እንደሌለብን መመሪያ ይሰጠናል። ቴሌቪዥንም ስንገባ በተመሳሳይ ሁኔታ ኤሌክትሮኒክስ እቃዎችን ስንገዛ እንዴት እንሰከዋለን፣ ምን ያህል ቮልት ወዳለው ኤሌክትሪክ ነው መሰካት ያለብን፣ ለፀሐይ ይጋለጣል ወይ አይጋለጥም ወይ፣ ሁሉም ማኗዋል አለው። ሌላው ቀርቶ ለመድኃኒትነት የምንጠቀማቸው ኪኒኖች፣ ሹሩፖች ስንገዛ ከውስጥ ብዙ ወረቀቶች እናገኛለን። መመሪያ ነው። እንዲያድርገው ጠጣው፣ እንዲያድርገው ተጠቀመው፣ ፀሐይ ላይ አታድርገው ወይ ፍሪጅ ላይ አድርገው፣ መመሪያዎች አሉት። ታዲያ አላህ የሰውን ልጅ ሲፈጥር ያለ ማንዋል አልፈጠረውም። ፈጥሮ መሬት ላይ አልተወውም። ህይወቱን የሚመራበት አካሄዱን የሚቃኝበት እሴቶችን የሚያወጣበት ቁርአንን ሰጠው። አንድ ትልቅ ዓሌም ምን ይላሉ? ሁሉም ነገር ማኑዋሉ የሚሰፋው በኮምፕሊኬትድ በመሆኑ መጠን ነው። ለምሳሌ ሞባይልን ለመስራት የምንጠቀመው ማኑዋሉ የተወሰነ ነው። ላፕቶፕ ስንል ከፍ ይላል። አውሮፕላን ስንል ደግሞ በጣም ኮምፕሊኬትድ ነው። ከሁሉም ነገር ደግሞ በላይ ኮምፕሊኬትድ የሆነው የሰው ልጅ ነው። አውሮፕላንን የፈጠረው ሮኬቶችን ያስወነጨፈው ጨረቃ ላይ ሄዶ ያረፈው ይህ ሰው ልጅ ነው። ለዚህ የሰው ልጅ ደግሞ ማኗል ያስፈልገዋል። ቁርአንን አላህ ሰጠው። ይሄ ማኗል ወደ ህይወታችን ካመጣ ነው ሽፋ ሊማ ፊስ ሱዱር በተለያዩን ዓለማችን ያለበት ውጥንቅጥ የህይወቱ ጣውረድ ሰው በህይወቱ ደስታን የማጣት ጭንቀት መፍትሄው ቁርአን መሆኑን አላህ ነግሮናል። ጭንቀት ያለው ከውስጥ ነው። የውስጥ መፍትሄ ደግሞ ያለው ቁርአን ውስጥ ነው። ሽፋኡን ሊማ ፊ ሱዱር ቁርአን ውስጥ ላለ ህመም መድኃኒት ነው፣ ህክምና ነው። ታዲያ ይሄ ታላቅ ቁርአን ሁሌም ልናስተነትነው፣ ልንቀራው ልንኖረው ተገቢ ነው። በተለይ ቁርአንን ማስተንተን ቁርአንን ከልብ መመልከት ሚሰጠን ትርጉምና ጥፍጥናለን የቁርአንን ትክክለኛ ውበት የምናገኘው ቁርአንን ማስተንተን በቻልንበት መጠን ነው። አንዴም እንደተከሰተ ልንገራችሁ። ቁርአን ምን ያህል ሰዎችን የመማረክ ያስተነትኑት፣ ሰዎችን የመቆጣጠር አቅሙን ይገልጽላችኋል። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ተልኳቸውን ተቀብለው ደዕዋቸውን ማስተላለፍ ለሰው ልጅ ጀመሩ። ተቃዋሚም ደጋፊም ተፈጠረ። ተቃዋሚያቸው በዝቶ ነበር። በተለይ ደግሞ ወጣቱ ማህበረሰቡ ደርሳቸው ሲሳብ፣ ያኔ የመካ ገዢዎቹ ባለአባቶቹ ንቀት ተሰማቸው። ይዘውት የነበረን ነገር እያጡ እንደሆን ተሰማቸው። ከነርሱ ውስጥ አንዱ ረስ ላ ሰለም ማታ ላይ ምሽት ላይ ቆመው ከአባ አካባቢ እየሰገዱ እንደሚቀሩ ስላወቀ እርሳቸውን ለመንገድዬ አንገላገልም ከዚህ ጭንቀት ረብሻ ብሎ መጣ፣ ተጠጋ። ረስ ላ ስለም መካ ላይ ሐረም ፊት ለፊት ቆመው ከአባ ፊት ለፊት ቁርአን ይቀራሉ፣ በተመሰው ይቀራሉ እየቀሩ እያለ እሱ ደረሰ። ሰማቸው፣ ድምፃቸው ሳበው። የሚያነቡት ነገር አረበኛ ስለሆነ አረብ፣ እሱም አረብ ስለሆነ ይሰማቸው ነበር። በተመስጦ ሲሰማቸው ቆየና፣ ከዛም አንዲት ቃል ተናገረ። በእነሱ ዘመን፣ በአረቦቹ ዘመን ገጣሚዎች ይታወቃሉ። ግጥሞቻቸው በጣም ይማርክ ነበር። ረሱሉም ስ ስለም አንድ ቦታ ላይ ወኢነ ሚን ልበያን ለሰሕራ ያሉበት አጋጣሚ አለ ጣፋጭ ግጥም ሲሰሙ ቆይተው ከንግግርም ለካ ልቦናን የሚቆጣጠር ሲሕርም ይመስላለም ያሉበት አጋጣሚ አለ። እርሱም እንደዛው መስሎት ምን አለ ይችን ቃል ተናገረ። ወሃዛ ሻዒሩን ይህ ልክ ገጣሚ ነው፣ ሰዎችን ልቦና ይቆጣጠራል ሲል ረሱል ሰለላሁ ዐለይሂ ወሰለም አጋጣሚ ቁርአኑን እየቀሩ ሱረቱል ሓቃን እየቀሩ እዚች አንቀጽ ላይ ደርሰው ነበር ወማ ሁወ ቢቀውሊ ሻዒር ከሌለማትሚ አሁን እስካሁን ሲነበብ የቆየው የገጣሚ ንግግር አይደለም። ትንሽም ታምኖ የሚለውን አንቀጽ ቀሩ። እዛው ላይደረሰ ልክ እሱ ይሄን ሲል እርሳቸው ይሄን አነበቡ። ሰምተውት አልነበረም። ከዛ እሱም ተደናገጠን። አሃ ለካ ገጣሚ አደለ ደጋሚ ናቸው ካህን ናቸው። ስለዚህ የውስጤን አውቆት ካህኑን አሊመማፊ ነፍስ ያለ ወዲያውም ረሱል አስከትሎችን አንቀጽ ቀሩ ወላ ቢከውል ካሂን የደጋሚም ንግግር አይደለም። ከሊልማ፣ ተዘከሩም ትንሽ እንኳን አታስተነትሩም፣ አትገሰጹም። ታዲያይ ማንም ተንዚሉን እረብል ዓለሚ ቀጣዩ አንቀጽ ደግሞ ይሄን ነው የሚለው። ይህን ሲሰማ ግለሰቡም ሰውላት ሲጨርሱ እጃቸው ላይ ስለምናተቀበለ ቁርአን ባስተነተንከው ቁጥር የሚሰጥህ ነገር አለው። ልቦናን የመቆጣጠር አቅም አለው። ውስጥን ያክማል። አእምሮን ብሮ ያደርጋል። አቅም ይሰጣል። ቁርአን ሰለፎቹ እኛ ቁርአንን ከያዝነ በኋላ ህይወታችን የተባረከ ነው ይላሉ። ቁርአንን ሁሌም የሚቀራ ሰው፣ ቁርአንን ሁሌም የሚያዳምጥ ሰው፣ ከቁርአን ተፍሲር ጋር ንባብ የሚኖር ሰው ሁሌም ህይወቱ ደስተኛ ነው። ቁርአን ስታስተነት ነው የሚሰጠ ነገር አለ። አንድ የምንተከሰተ መሰላችሁ ረሱል ልክ እንደዚሁ የዳዕዋ ጅማሯቸው ላይ ሲያስተምሩ ቁርአን ሰማን፣ ተጠግቼ መስማት ጀመርኳል። ረሱል ምን ላይ ደርሰዋል? አምሁሊኮ ሚን ገይሪ ሸይ፣ ያለ ምንም ነገር ነው እንደ የተፈጠሩት። አምሁሙ ልካሊኮን፣ ወይስ እነሱ ራሳቸው ፈጣሪዎች ናቸው? ራሳቸውንም ሌላውንም ያስገኙት እነሱ ናቸው? እስኪያስተንትኑት። ይሄ ያለምንም ነገር ነው የተገኘ ነው ወይስ እኛው ራሳችን ፈጣሪ ነን አደለን? እሺ ራሳችንስ እኛው ስለምንዋለድ እኛ ሆነን እንበል፣ በድንቁርና አስተሳሰብ አም ኸለቁ ሰማዋቲ ወልአርድ በላ ይወክኝ፣ ወይስ እነሱ ናቸው ሰማይና መሬትን የፈጠሩት፣ በእርግጥም ሰዎች እርግጥ አይሉም የሚለውን አንቀጽ ሲያነቡ ልቦናዬ ልቤ ደረቴን ቀዳለት ቦታ ቀረበች አሉ፣ ከመደንገጤ የተነሳ እውነቱ ይሄ ነው። ሎጂኩ እሱ ነው። እነሱ ነው እንደ ሰማይና መሬት ነው የፈጠሩት፣ ያለምንም ነገር ነው እንደ የተፈጠሩት፣ ወይስ እነሱ ፈጣሪ ናቸው? ቁርአን ስታስተነትነው የሚሰጥህ መልካም ነገር አለው የሚነግርህ እውነት አለው። ልቦናን ይቆጣጠራል፣ ውስጥን ያጸዳል፣ ጭንቀትን ያስወግዳል።